አልተሳሳቱም እሺ። ሄጂሽ በሌላ ጥያቄ እናያለን። ማለት ፋጥማ፣ እሺ፣ ነብያችን ሰለላሁ ዐለይሂ ወሰለም ከልጃ ረቢዩላህ ጃን ሲያገቡ ስንት አመታቸው ነበረ? ነው የተጠየቀችው። በሀያ አምስት አመታቸው ነው ያገቧት ማለት ነው። አሁን ደግሞ ለ

አንቺም ቶሎ ርዕሱን መናገር የለብሽም አንቺ ርዕሱን ነው እንጂ እያዞረሽ መጥራት ያለብሽ ሁለት አንዴ ጥሬላት ሁለቴ ማለት ነው ሁለቴ ጥሬላት ማለት ነው ከዛ አሷ ነች እንት ማለት ያለባት አሁን በጣም ጊዜም ሰታሻለች እንደገና ደግሞ አንቺ ቶሎ መናገር ያለ ያላብሽ ገነረልባ

ሶላት ል ጀናዛ ስንት ረከዓት ናት? ያለችው አንድ ነው። አል ቤቶች እነማን ናቸው? አል ቤቶች እነማን ናቸው? የነብዩ ሶሃቦች የነብዩ ጎረቤቶች የነብዩ ቤተሰቦች። መልስ የለውም። ምንምንምን ቢደገምልኝ፣ የነቢዩ ቤተሰቦች

ግን ቪዲዮ በጣም ረዝሞባችኋል፣ በጣም ይቅርታ። የመጀመሪያዋ እስልምና የተቀበለችው ሴት ማነው? በስነ

አሁን አንዳንድ አንድ ጥያቄን ትንበይና ደቂቃውም እየበዛ ስለሆነ በሌላ ቪዲዮ ውስጥ ተምንገናኝ፣ መልካም እንድንላቸው እስኪ አንድ እሺ፣ የመጨረሻ ጥያቄ ነብዩ ሰለላሁ ዐለይሂ ወሰለም ዘር ምን ይባላል? ከነቢያት በጣም ቆንጆ ድምፅ ያለው ማን ነው? አይ ከነቢያት በጣም ቆንጆ ድምፅ ያለው ማን ነው? ነቢዩ ዳዊት ነው።